ሌላ እንግዲህ ቃለ መሀላ ፈጽመዋል። መልካም የስራ ዘመን ወገኖች፣ ድሉን ከእናንተ ጋር እናሸንፋለን ይላል መጀመሪያ መግቢያ ላይ ያለው ቪዲዮ ማለት ነው። የሁላችንም የምንፈልገው የምንሳሳላቸው የአማራ ፋኖች በጎጃም በተከታታይ የተወሰነ ቀናት ስብሰባ ሲያደርጉ ቆይተው ግምገማ ሲያደርጉ ቆይተው ዛሬ የሹመት ወይም ደግሞ የስራ ምድብ ተሰጥቷቸው በሚገርም ሁኔታ በጣም አምሮባቸው በጣም ከልባቸው ቃለ መሐላ ሲፈጽሙ አይተናል። እግዚአብሔር አምላክ ቃላችሁን እንድታከብሩ በአማራ ሕዝብ ለአማራ ሕዝብ ወጣችኋል ና ለአማራ ሕዝብ ስለወጣችሁ ለአማራ ሕዝብ እንደ ቁማችሁ ለአማራ ሕዝብ ቁማችሁ ሞታችሁ እስከ ፍጻሜ እንዲሆን ምኞቴ ና ጸሎቴ ነው። ሌላው ትናንትና ራያ ቆቦ ላይ የፋኖ ቤተሰብ ናችሁ ተብለን ታስረን ስቃይ ላይ ነው ያሉት የሚል አንዳንድ ቪዲዮ እያየው ነበረ በዚህ ሰዓት ላይ ባትታሰር ባት ሞት ነው የሚሻለው። ይህን መናገር ምፈልገው በሁሉም አቅጣጫ በጎጃም፣ በሸዋ፣ በወለው፣ በአራቱም በጎንደር በአራቱም አቅጣጫ ያለ አማራ ሆነ ተወልደ ቁጭ ብለህ ያለ አማራ ከዚህ የበለጠ ሞት ምንም ሊመጣብህ አይችልም። እኔ እኮ በጣም የሚገርመኝ ነገር አባቶቹ ቤተ ክርስቲያን እንኳ ተከለከልነ፣ ቤተክርስቲያን ቅዳሴ አናደርስም፣ ምንም ነገርን እያደረግን አይደለም። ቤተክርስቲያናችን ላይ በጣም እየተደፈረ ነው። ህፃናቶቹ ሴቶቹን ዝሙት እየፈጸሙበት ነው። ሰጋራ እየተጠቀሙበት ነው። በጾሙ በአሁኑ በጾሙ ወቅት በግድ አርደው ብሉ እያሉ እያስገደዱ ነው እየተባለ ይህን ሁሉ አይተህ ይህን ሁሉ በደል እያየና እየሰማ ዛሬም አያገባኝም ብለ እንዲሁም ለሚኒሻነት እና ለአድማብተኝ ስትመለመል እሽ እያል እየተመለመልክ ያለ ሰምቻለሁ። በየት አቅጣጫ እና በየት እንዳላችሁ ነፃነትን ትፈልጋለ፣ ሰላምን ትፈልጋለ፣ ህይወትን መኖር ትፈልጋለ። ፋኖ ከተቆጣጠረ ጊዜ ጀምሮ ሌባ የለም፣ ሀገራችን ሰላም ሆነ፣ በሰላም እየተነፈስን ነው፣ በሰላም እየወጣን ነው ብላችሁ ደስታችሁን አጋርታችሁናል፣ ሰምተናል፣ እኛም ደስ ብሎናል። ታዲያን ሁሉ ሰላም እያየ ታዲያ አንፈልግም በቃን ማለት ምን ነው አቃተ የአማራ ህዝብ ፍራት ምንድነው? ፍራት ከዚህ በላይ መሞት አለ ወይ? ከዚህ በላይ መሰደድ አለ ወይ? እኔ በጣም ይገርመኛል እኮ። ከዚህ በላይ ግፍ አለ ወይ? አሁን እየደረሰባችሁ ያለው ግፍ፣ ከዚህ በላይ ግፍ አለ? ልጆቹ እየተደፈሩ፣ ልጆቹ ትምህርት አቆመው፣ ስራ መስራት አይችልም። የፋኖ ቤተሰብ ነው ተብለህ እየተረሸንኩ ሴት ህፃናት ግብረ ሰዶም እየተፈጸመባቸው፣ ወንዶቹ ግብረ ሰዶም እየተፈጸመባቸው፣ ህፃናት ያለ እድሜያቸው እየተደፈሩ በመከላከያ ማለት ነው። መከላከያ ተብሎ ድሮ የምናውቀው ሀገር አስከባሪ ነው። አሁን ደግሞ ሴት አስከባሪ ሆኖ ሴት ደፋሪ ሆኖ ያለው ስርዓት ይሄ ነው። ታዲያ ማን በሞተበት ነው አንተ ነፃነት ወጣ የምትፈልገው? እስከ መጨረስ ነው ሽሩር የምትባለው። ከጀግኖቹ ጋር አብረህ ቁም እና ታግለ ነፃ ውጣ አለበለዚያ ሞትህ በጣም የከፋ ነው የሚሆን ከውሻ የሚባሰ። አንድ በጣም ያስገረመ ነገር የፋኑ ባደራጃቸው የህዝብ መሪ ሆነው እንዲያገለግሉ ካደራጇቸው በኋላ የት ምንድን ነበረ፣ እጅ ሰጠናል፣ በቃኛ፣ ስለማናቅስ አናቅ እዚህ ውስጥ ገብተናል እና ነፃ ወጠናል ዛሬ ሞት ይሻላል። እጅን ሰጠህ ታስረህ በስህተት ነው የገባው ብለህ ገብተህ ዋሽተህ የወጣህ ማንኛውም ይሆን ማን የአማራ ተወላጅ ኮን ተቀምጠበት ሽና ይሻላል። አማራ ሁነህ የጀግኖች ዘር ሁነህ የጀግኖች አለቃ ነኝ ብለህ ባለራይነ ባለ ተስፋ ነኝ ነገን ተስፋ ናፍቃለሁ ብለህ እጅ ሰጠህ ሲባል በጣም ያሳፍራል። እኔ በጣም አፍሬያለሁ፣ በግሌ እኔ በጣም አፍሬያለሁ፣ ተዋርጃለሁ። ሁሉ በእናንተ በጣም ነው ያፈርኩት። እውነት ያሳቅቃል። ሁሉ ከማፈር መንሶ በጣም ያሳቅቃል። ሁላ ይኸው ልግፍ እያያችሁ ዛሬም አያገባንም አይመለከተንም ማለታችሁ በጣም የሚያሳዝን ነገር ነው። አሁንም እንደ አማራ ቁመት አልታገል ሞቱ ከዚህ የባሰ ይሆናል። እየተቀሰቀስ እየተነገር ማን በሞተበት ማን በደማበት ማን በተሰዋበት ሀገርህ ነጻ እንዲሆን ትፈልጋለህ? እኔ እኮ ኢትዮጵያ ተወረረች ብትባል አንድ የውጭ ጠላት መጣ ቢባል አንድ ችግር ተፈጠረ ቢሆን ያለህን ቅራቅም ብሆን ይዘህ በወጣ። ዛሬ ግን የገዛ ወገንህን የገዛ ህይወትህን ማትረፍ አቅቶ በእንደዚህ ራያ ቆቦ ላይ የተንቀሳቃሽ ፎቶ አለ እያያችሁት ነው ተንቀሳቃሹን ፎቶ ስላያችሁት እኔ ብዙ መድገም አይጠበቅብኝም ማለት ነው። ስለዚህ ሁላችንም ይመለከተናል ብላችሁ የአማራ ታጋዮች ደግሞ የአማራ ፋኖ ታጋዮች ደግሞ እባካችሁን አሁንም ወደ አንድነት እንድትመጡ በአክብሮትና በአጽኖት እንለምናለን። አንድነት ሀይናለው፣ አንድነት ውበት ነው፣ አንድነት ጉልበት ነው። ምናልባት የሚፈራረከው ህዝብ ህዝብ ምስኪን ህዝብ ምናልባትም ፈርቶ ወደ ሌላ አማራጭ እየፈለገ ያለው ህዝብ አንድነት ሲሆን ሲኖር ትልቅ ተስፋ እንደሚኖረው ተስፋ አደርጋለሁ። ሌላው አንድነት ሊመጣ ስለሆነ በተለያየ አጀንዳ የተለያየ ነገር ወይም ደግሞ የፋኖ ለምሳሌ አርበኛ ጋሽ ተስፋዬን እንዳፈናችሁት ሁሉ ዛሬም ሌሎች እናፍናለን ብላችሁ የተንቀሳቀሳችሁ ያላችሁ ስህተት አትስሩ፣ ስህተት አትድገሙ። እንደ ህዝብ፣ እንደ ትግል፣ እንደ ወገን እንቁም። እንደ አማራ ህዝብ በአንድ እንቁም። እስከ መቼ ድረስ ነው የምንገደለው? ለሚገደለው የአማራ ህዝብ እኮ ተስፋ ልንሆን ነው የሚገባን። ታዲያ ለዚህ ህዝብ ማን ተስፋ አለው? ማን ነው ተስፋው? ማን ነው ውስ ውስጥ የሚጠብቀው? ስለዚህ ሁላችሁንም በአላችሁ እና ባለን የምንችለውን ነገር ማድረግ አለብን። እንደ ፋኖ ቃል መሀላ ፈጽመን እንደ ፋኖ ከፋኖ ጎን ልንቆም ይገባል። እውነቴን ነው። ይሄ በጣም አስፈላጊ ነው። በጣም አስፈላጊ ነው። ወገን ሆይ ቁምና ታገል። ሰጠህ ዛሬ ለጠላት እጅህን ሰጠህ ነፃ ወጣለሁ ብለህ የምታስብ ወገን ካለ ሙትሃል። እኔ ከሞት ከሞት ከሞት ራሱ አይደለም የምቆጥረው ሞትሃል። በሕይወት በሕይወት እንደሌለህ ነው የምቆጥረው። ሞትሃል። በሕይወት እንዳለ ሰው አልቆጥርህም። ምክንያቱም ሙትሃል። አንዴ ተገድልሃል። አንዴ ተፈርዶብሃል። አንዴ ተሰውትሃል። አንዴ ህይወት ህን አጥተሃል። እነሱ እኮ እየተዋደቁልን ያለው፣ እነሱ እኮ ዋጋ እየከፈሉልን ያለው። ወገኔ ታዲያ እናንተ አገር ቤት ተቀምጣችሁ ታዲያ ከወገኖች ከወንድሞቻችሁ ጎን ካልተሰለፋችሁ፣ እጃችሁን ለጠላት እየሰጣችሁ በስህተት ነው የገባን ብላችሁ ታስረን ተፈታን ከወር በኋላ እያላችሁ የተለያየ ነገር የምትሰጡን ምን ልናደርገው ነው? ታዲያ ማነው ታግሎ ነፃ ? እስቲ ታስታውሳላችሁ? ሁለት ዓመት አንድ ዓመት ከምናምን ስምንት ወር ፋኖ ከያዘ በኋላ ሌባ የለም ሰላም እየሆን እቃችን ውጭ እያደረ ነው ብላችሁ ብዙ የመስራች ብዙ ደስታ ነግራችሁናል። ታዲያ ዛሬ የምነግታችሁ ነው ይሄን ያህል የምትወሳለቱ ያላችሁ ተጠንቀቁ። ቁጭ ብላ ያለ መለኩሴ አባቶቻችን እንኳን ለአማራ ፋኖ እጃቸውን እየሰጡ ቤተ ክርስቲያን ተደፍራለች ቤተ ክርስቲያን ተደፍራለች፣ ሀገር ተደፍራለች ብለው ከዚህ በኋላ ለእውነት ለሚታገሉ ልጆቻችን ጋራ ልጆች ጋራ አብሬ ይታግላለሁ ብለው የወጡ ወገኖች አሉ። እና ለምንድን ነው ታዲያ ከዚህ ወገኖቻችን ጋራ አብረን መቆም ያቃተን? ሁላችሁም ቆም ብላችሁ እንድታስቡ ፈልጋለሁ። ቆም ብለን እናስብ። ወገን ዋጋ እየከፈለ ያለው ወንድም እህት ነው። ሌላ አካል መጡ ዋጋ ሊከፍልልህ አይችልም። ተጠንቀቅ፣ ልብ ግዛ፣ ልብ ይኑርህ። ልብህን አትሽጠው። ማንነትህን አትሰለብ። ወገንህን ታገልኩ ወገን ጋ አብረ ቁም። አያሳዝንም? ምን የሕፃናት እየተደፈሩ ትምህርት የመማር ያለባቸው ትምህርት ቤት እስቲ አማራ ክልል ከተዘጋ ስንት ጊዜው ነው? ስራ ተባረው ስራ አጠው ያሉ የመኖር መብታቸው ተነፍጎ ያሉ የአማራ ልጆች ቤት ይቁጠረው። እየተደፈሩ እስር ቤት አማራ ስለሆኑ ገና አስሩ አቅጣጫ እየታፈኑ እየተወሰዱ ቤት ይቁጠረው። ወገን ከዚህ በላይ መከራ የሚበዛብህ ነገር የለም። ስለዚህ እኛ አንድነት እንጠብቃለን አንድ እንዲሆኑ በዚህ አንድነት ግን የምትንሸራሸሩ ያላችሁ አንድነት ይምጣ አንድነት ይምጣ እያላችሁ የእስክንድር ነጋሽ ወተላዮች በቃችሁ በቃን ብለናችኋል በቃን ከቻላችሁ ከሚዲያ ጥፉልን ካልቻላችሁ ደግሞ ይህን ትግል አትበዝብዙት አታስቸግሩ እውነት ወገኖቻችን አያሳዝኗችሁም ወይ እናንተ በዶላር እየሸጣችሁ በዶላር እየገዛችሁ በዶላር እየተገዛችሁ ትግሉን ለመሸጥ እየተጣደፋችሁ ያላችሁ እኔ ከዚህ በኋላ ይብቃችሁ። ይህ ሕዝብ ዋጋ ታስከፍሉት። ፋኖችም ቤተሰቦቻቸውን ዋጋ እየከፈሉ ነው፣ እነሱም ለአማራ ሕዝብ ዋጋ እየከፈሉ ነው ያሉት። ይህን መከረኛ ሕዝብ ዋጋ ታስከፍሉት፣ ይበቃችኋል። ትናንትና አባቶቹ መለኮሳን በቃ እንግዲህ አንገቴን እሰጣለሁ እሰዋለሁ እንግዲህ ያ ቤተ ክርስቲያን እየተደፈረች ነገ ለመማኑ ምን ምንድን ነው ማቀብለው ምንድን ነው ብለው ዋጋ እየከፈሉ ያለ ሸሆቹ አሉ ውስታዞች አሉ ብዙ ዋጋ እየከፈሉ ያሉ የአማራ ልጆች አሉ። ሁላችንም ልናስብበት ልናስብላቸው ይገባል። ቤተ ክርስቲያን እየተደፈረች ነው፣ እየተበዘበዘች ነው። ቤተ ክርስቲያን ክርስቲያን እየጠፋ ነው ያለ መስጅድ በጾም ሰዓት ላይ ገብተው በስጅድ ውስጥ እየጨፈጨፉ እየገደሏቸው እየደበደቧቸው እያደሟቸው ነው ያለ በሚጸሉ ሰዓት ቤተ ክርስቲያንም እንደዚሁ ይህ ስርዓት የስድስት ስልሳ ስድስት ስርዓት ነው። በቃን አንፈልግም ብለህ ካልጣልከው ነገ አንተም ጋር መጦ ምን እንደሚያደርግ ታየዋለ፣ ታየዋለ። ዋጋ ትከፍላለ፣ ዋጋ ትከፍላለ። ጥንቃቄ ብታደረጉ በጣም መልካም ነው ማለት ይፈልጋሉ። ምክንያቱም መስዋዕት እየሆነ እየተሆነበት ያለው ትግል ነው። መስዋዕትነት እየተሆነ ያለ ትግል ነው። ቀልድ አይደለም። ቀልድ የቀልድ ትግል አይደለም። የቀልድ ትግል አይደለም። የመኖርና ያለመኖር የመኖርና ያለመኖር እስከሆነ ድረስ ሁላችንም አብረናቸው ልንቆም ይገባል። እንደ አማራ ልንቆም እንችላል፣ ይገባናል። መጀመሪያ እንደ አማራ፣ ከዛ እንደ ኢትዮጵያ ልንቆም እንችላለን። መጀመሪያ ግን እንደ አማራ አንቁ። እንደ አማራ መሰለፍ አለብን። እንደ አማራ ትጥቃችን ወገባችንን ማበርታት መቻል አለብን። እንደ አማራ ጎበዞች መሆን አለብን። እንደ አማራ በቃ ሁሉን ነገር መሆን አለብን። ለዚህ መከረኛ ሕዝብ ዋጋ ባናስከፍለው እጅግ መልካም ነው ማለት ፈልጋለሁ። በጣም ያሳዝናል እውነት ለመናገር። ከሁሉም አስቀድሜ የትጥቅ ትግላችን ስለተኮስኩና ሶስተኛ ዓመት ለዚች ቀን እንኳን አደረሳችሁ ለማለት እወዳለውኝ የትጥቅ ትግል ባልታሰበ ማንም ባልነቃበት ሁሉም በተኛበት ትጥቅ ትግል ባልተለመደበት በዚህ ጨለማ ጊዜ የአማራን ህዝብ ጭቆና ለማላቀቅ ከጭቆና ለማላቀቅ ሞጣንና አካባቢያ ወጣቶችን አቀን አንቅቶና አደራጅቶ ስልጣ ሰልጥኖ የትጥቅ ትግል ለማስጀመር የካቲት 27 2014 ዓ.ም ምህረት ምህረት የመጀመሪያዋን ጥይት ወደ ካይሪ በመተኮስ አርበኛ መዝገቡ ዋለልኝና የትግላችን ችቦ ለኳሹ ጀግናው አርበኛ ነብር የመጀመሪያው የትጥቅ ትግል የጀመርን እለት በዚያች ቀን አርበኛ መዝገቡ ዋለልኝ ቢሰዋም አራት ባንዳዎችን በመቀንደሽ ዘጠኝ ክላሽ ዘጠኝ ክላሽ እና አንድ ጂም ስሪ በመማረክ ነበረ። በሞጣ ቀጠና የትጥቅ ትግሉ አህዶ ብለን የጀመርነ ልክ በዛ ዕለት የካቲት 27 2014 ዓ.ም የትጥቅ ትግሉን በይፋ የጀመርነው ዕለት አርበኛ መዝገቡ ዋለልኝ ከኛ ቢለይም ትግሉ ቅልቦችን ቅብሎችን ትግል ቅብብሎሽ በመሆኑ የሱን አደራ ተቀብለን ከነ ተፈራ ዳምጤ ከሌሎቹ ከተሰው ጀግኖች ጋራ ትግሉን ቀጣይነት እንዲኖረው ትግሉ ከሞጣ ቀጠና አልፎ በመላው ጎጃም የትጥቅ ትግል እንዲቀጣጠል አድርገናል። የትጥቅ ትግሉ ስንጀምር የብልጽግና ካድሬዎቹ አጥንተው ችግራቸውን ይሉን አጥንት አጥተው ቸግሯቸው ይሉን ነበረ። አርመኛ መዝገቡ ዋለልኝ እኛ የምናት የምንታገለው አጥተን አይደለም ለነጻነት ሲል ነበረ። ዛሬም የምንታገለው አጥተን ቸግሮን ገንዘብ ለማግኘት የሚመስላቸው አሉ። ገንዘብ ሳይሆን ነጻነት አጥተን ነጻነትን ፍለጋ ወደ ጫካ ከመጣን ከመጣን እንሆ ሶስት ዓመታት አስቆጠርነ። ጓዴ ቀዳሚ ሰማዕት መዝገቡ ጓዴ ቀዳሚው ሰማዕት መዝገቡ አለልኝ ለአማራ ነጻነት ለአማራ አንድነት ሲል ሞጣ ከብት ገበያ ከጎናችን ወድቋል። ጓዳችን ከተሰዋ በበነጋው ጀምረን የተሰዋልን ለአማራ ነጻነት አንድነት ለማምጣት ይታገል ይገኛል። በትግላችን መጠን በትግላችንም መጠን ሰፊ መወጊያ በመክፈት የብልጽግናን ሰራዊት ተቆጣጥረናቸው የነበሩ ሰፊ ቀጠናዎችም ተቆጣጥረናቸዋል። ቀጠናዎችም ከውጊያ ጎን ለጎን የሲቪል አስተዳደር በማዋቀር ሕዝቡን እያስተዳደርን እንገኛለን። ወቅቱ ከጥቅምት ትግል ከጥቅም ትግሉ ከንጋት እስከ ክፍለ ጦር እየተዋጋን እስከ ዛሬ ያለውን አመርቂ ድል አግኝተናል። አሁን ላይ ግን ከጠላት ስላል አሳልፎ አሁን ግን ከጠላት አሰላልፍ አኳያ ይህን በአውራጃ የተመሰረተ የፋኖ አደረጃጀት ወደ አንድ አማራ ፋኖ ወታደራዊ ተቋም በማሳደግ ወታደራዊ አንድነትን፣ ቅንጅትን ጠላቶቻችን ደምስሰን ለህዝባችን የመጨረሻውን የመጨረሻው ድል ልናበስር ይገባል እላለሁ። አንድነት ኃይል ነው እንደሚባለው የመጨረሻው የድልና ግብ ለህዝባችን ለማብሰር አንድነት ፈጥሮ ተቀናጅቶ መዋጋት እንደ የደረስንበትን የትግል ደረጃ ይጠይቃል። ደካማ የደካማ ነገርና ደካማን አገርን ትውልድን የሚወልደው አንድነት በማምጣት በመሆኑ አንድ አማራ አንድ የአማራ ፋኖ ወታደራዊ ተቋም ያስፈልጋል። በጠላቶቻችን እኛን ለማጥፋት ጠላቶቻችን እኛን ለማጥፋት ለኩየ ግብር ለህብዝቡ ፈጣሪውን ለአማራ ለማምጣት ወደ ስፍራው ሰፈራችን ሲመጡ እኛ ለቅዱስ አላማ ለአማራ ፋኖ አንድነት ሲባል የትግል ፍላጎትን ገርቶ ወደ አንድነት መምጣት አሸናፊነት እንጂ ውርደት አይደለም። አንድ መብረቁ አንድ መብረቁ የትጥቅ ትግል ከጀመርንበት የካቲት 27 2014 ዓ.ም ጀምሮ ከአርበኛ መዝገቡ ዋለልኝ መስዋዕትነት በኋላ ትግሉ አስቀጣይና የመብረቁ ፊት አውራሪ የነበሩትና እነ ሻለቃ ተፈራ ዳምጤና ብዙ ጓዶች በትግሉ ገብረ ገብረናል። ጓዶቻችን የተሰወ እውነት ደግሞ ለአማራ ነጻነት ለአማራ አንድነት ሲሉ ነው። ጓዶቻችን የተወሰውለትን ለአማራ ህዝብ ነጻነት አንድነት የሚከፈለውን መስዋዕትነት ሁሉ እየከፈልን የምናስፈጽመው ይሆናል። አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ይላል። እናመሰግናለን። ድሉን በቅርብ ያደርግልን በቅርብ ያበስርልን ማለት ነው። እንግዲህ የጥንቃቄ መልእክትም አለ። ያንንም እንግዲህ ሁላችሁም ይሄንን ነገር በጣም ወሳኝ ነገር ስለሆነ ልንሰማማበት ይገባል ማለት ነው። እንዲህ ይላል። መላው ህዝባችንና ታገዮቻችን ሁላችሁም በያላችሁበት ቦታ በያላችሁበት ጊዜ አቀጣጥር እንደምን አላችሁ? የአማራ ሕዝብ ትግል በዛሬ ከነገ ከነገ ከተነገ ወዲያ ከነገ ወዲያ ወደዚያኛው ወደማይቀረው ወደ ማይቀረው ድል እየገሰገስነ እንገኛለን። ስለዚህም በትግሉ ውስጥ ላላችሁ የፋኖ አመራሮችና ተዋጊ ፋኖቻችን ከጥንትና ከአያት ቅድመ አያቶቻችን የወረሳችሁትን ፋኖነት በማስቀጠል ላይ የምትገኙ እንደ አረብ እያበራችሁ እንደ ብረት እየበረራችሁ ጠላትን የምታሽመደምዱ ጀግኖች የአማራ ልጆች፣ በዚህ ሰዓት በዚህ ጊዜ ለአማራ ህዝብ የማይመጥን በሰፈር በሰፈር በመንደር በጎጥን የታጠረ ፋኖ መኖር የለበትም። የጭቁኑ ህዝባችን ፊት ፈገግ ፈገግ የምናደርግ አንድ ስንሆን ነው። ለእውነት ለመሞት ለእውነት ትግል አንድነትን ያስፈልጋል። አንድነት ውዴታ ሳይሆን ግዴታ ነው። ስለዚህም ከዚህ በኋላ ሁላችንም አንድ መሆን አለብን። ስልጣን ለቦታ ለሹመት ለጥቅማ ጥቅም ሁኔታ ሁላችንም ማመቻቸት መቆም አለበት። አንድነት መብት አይደለም። አንድነት አንድነት መብት አይደለም። አንድነት ግዴታ ነው። በግድ ለማስቀየር ለማይቀረው ድልና ነጻነት ስንል አንድ መሆን አለብን። ሸዋ ላይ ያለው አንድ መሆን አለበት። በጎጃም ጎንደር፣ እንዲሁም በወሎ የመጣው አንድነት መቀጠል አለበት። አንድነታችን ነው የጎበጠው ህዝባችን ቀና የሚያደርገው። አንድ ስንሆን ነፃ እንወጣለን። እኛ የምንፈልገው ስልጣን ሳይሆን በሰቆቃ የሚጮኸው ነፍስ መድረስ ነው። ለምጮኸው ነፍስ መድረስ ነው። የተጨቆነው ህዝብ ማዳን ነው። በድሮን በቦምብ በተቀጠቀጠባቸው እናት ልብ ውስጥ መንገስ በቂ ነው። የእኛ ስልጣን እሱና እርሻ ውሎ ሲገባ በመድፍ የአንገቱ በተቆረጠው በአባታችን ነፍስ ውስጥ ያለው የግል የግስ የንግስና ቦታ ለኛ በቂ ነው። በብልጽግና አራጁ አሰራዊት አራጅ ሰራዊቱ ለስራት ለአራት፣ አምስት፣ ለስድስት ለተደፈሩ እህቶቻችን በእነሱ ውስጥ ነፍስ ውስጥ መንገስ ለእኛ በቂ ነው። ወላሂ ከአሁን በኋላ አማራ አልሆንም። የተኛው ብላ ተውኝ ብላ ስትጮህ አንገቷን የተቀላው ህፃን ብላቴና በእርሷ ነፍስ ውስጥ ከነገስነ ለኛ ስልጣናችን እሱ ነው። በዚህ በሽኩቻ በጥበብ አንድነታችን ሊፈርስ አይችልም። ከዚህ በኋላ አንድ መሆን ባለብን ልክ አንድ እንሆን? መጠን ሰፊ መጠነ ሰፊ ወራራ ወረራ እያደረገብን ያለውን የፋሽስት ብልጽግና ሰራዊት መከተል መክተን በመመለስ እና እናቶቻችን ፈገግታ እንመልሳለን። የአማራ ህዝብ ትጥቅ ይሲመለስ ይገባል። የአማራ ህዝብ ጥያቄ ሊመለስ ይገባል። የአማራሁን አማራሁን ሆር ምሁር የአማራ ምሁር፣ የአማራ ወጣት፣ የአማራ ገበሬ። ጥያቄ ሲመለስ ይገባል። አሁን እያደረግን ያለነው ትግል አትኖርም፣ እንኖራለን ነው። አማራ በታሪኩ በእኛ ዘመን እንዲያርፍ መግፍቀድ አለብን። ስለዚህም አንድ ሆነን ክንዳችን አፈርጥመን የመጣውን የብልጽግና ወንበዴ ሰራዊት አንገቱን እንዲቆረጥ የምንጥርበት ጊዜ ነው አሁን አሁን ያለን ጊዜ ተጠቅመን አንድ መሆን ጠላቶቻችን በምንቀብርበት ሰዓት ላይ ከፊት ሆነው ሊገድለን የሚሞክር ማንኛውም ኃይል በራሱ ጊዜ ተኖ ይጠፋል። ቀሪው ይመነጥራል።